ሰላምና ጤና በያላችሁበት የድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። በዕለተ ሐሙስ፣ የምሳ ሰዓት የስፖርት የመረጃ ሰዓታችን ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች አሁን ላይ እየወጡ ይገኛሉ። ትልልቅ የሚባሉ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ስለ ትልልቆቹ የአውሮፓ እግር ኳስ ክለቦች በጠርና በክረምት የተጫዋቾች የዝውውር መስኮት ለማስፈረም ስላቀዷቸው ተጫዋቾች እያነሳሱ ሰፊ ዘገባዎችን አውጥተዋል። እነሱን ጉዳዮች ደግሞ እያነሳሳን ነው ቆይታን የምናደርገው ብቻ እናንተ እስከ ፕሮግራማችን ፍጻሜ ስትቆዩ እንግዲህ ትልልቆቹን የአውሮፓ ክለቦች የሚባሉትን ክለቦች የዝውውር ጉዳዮቻቸውን ታደምጣላችሁ። ሀሳብ አስተያየቶቻችሁን አጋሩን፣ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አጠርጎ ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁ ይቆዩ። ወደ ቀዳሚው ርዕሰ ጉዳያችን ነው ወደ ቤተሰቦቻችን የምናመራው። ማንቸስተር ዩናይትድ በ2026 አዲስ ግብ ጠባቂ ያስፈርማል ተብሎ ይጠበቃል። እናም ቶትንሀም ደግሞ በግብ ክልል ውስጥም ማጠናከሪያዎችን ይፈልጋል የሚሉ መረጃዎች እየወጡ ይገኛሉ። ስለዚህም እነዚህ ሁለት ክለቦች ተመሳሳይ ኢላማዎችን እንዲለዩ አድርጓቸዋል። እናም ከነዚህ መካከል አንደኛው ደግሞ ማርክ አንድሬ ቴሪሽቴገን እንደሆነ በርካታዎች ስሙን እየጠቀሱት ይገኛሉ። እስከዚህ ውድድር ዘመን ድረስ ቴሪሽቴገን ባርሴሎና ውስጥም ለአስርት ዓመታት ያክለም ቁጥር አንድ ግብ ጠባቂ እንደነበረ በርካቶች የሚያምኑት ነው። ነገር ግን አሁን ላይ በሃንሰ ፍሊክ ቡድን ውስጥ በሶስተኛ ደረጃ ላይ ነው የሚገኘው። በዚህም ምክንያት በተለይም በሚቀጥለው ክረምት በሚካሄደው ዓለም ዋንጫ ላይ የጀርመን ብሔራዊ ቡድን ቋሚ ተጫዋች ለመሆን መጫወት ስለሚያስፈልገው ክለቡ ለቆ ይሄዳል የሚል ግምቶች እየወጡ ይገኛሉ። አሁን ግን ወደ ማንቸስተር ዩናይትድ ወይም ወደ ቶተንሃም በውድድር ዘመኑ አጋማሽ የሚደረገው ዝውውር የማይቻል ሊሆን እንደሚችል እየታየ ነው። ይህም ደግሞ ለሁለቱም ክለቦች የሚያበሳጭ ይሆናል። እንደ ፒታር ወርክ ዘገባ ከሆነ ማርክ አንድሬ ቴሪሽቴገን በባርሴሎና ምርጫው ቢያጣም ቶትናም ሆነ ማንቸስተር ዩናይትድ በጥር ወር እንግዲህ እሱን እንግዲህ የማይገዙ ሊሆኑ ይችላሉ ተብሎ ነው የሚጠበቀው። ቴሬስ ደገን ምርጥ ተጫዋች እንደሆነ ይታወቃል። በክለቡም ለሃገሩም ከፍተኛ ደረጃ ላይ ተጫውተዋል። በክረምቱ ወቅትም ዮሃን ጋርሲያና ማርከስ ራሽፎርድን የመሳሰሉ አዳዲስ ፈራሚዎችን ለማስመዝገብ የደሞዝ ክፍያ ቦታን ለማስለቀቅም ለረጅም ጊዜ የህክምና ዝርዝር ውስጥም እንዲያስገቡት ስለተፈለገ ለሱ እና ደግሞ በባርሴሎና መካከል አለመግባባትም እንደነበር ጭምር የሚያሳዩ ዘገባዎች ሲወጡ ነበር። ጋርሲያ ሁሉ ላይ በባርሴሎና የረጅም ጊዜ ቁጥር አንድ እንደሆነ ይታመናል። ስለዚህም ደግሞ የማርክ አንድሬ ቴር ስቴገን እድሎች በካታላኑ ግዙፍ ክለብም የተገደቡ ይሆናሉ ተብሎ ነው የሚታሰበው። ነገር ግን ይህ ስምምነት በጥር የዝውውር መስኮት ውስጥ የማይፈጠርበት እድሉ ሰፊ ነው። ማርክ አንድሬ ቴር ስቴገን በባርሴሎና ምርጫ ማጣት ከቀጠለ በክረምት ወራትም ምን ሊፈጠር እንደሚችል ማየቱ አስደሳች ያደርገዋል። ባርሴሎና በፋይናንስ ሁኔታቸው ለመርዳትና ደሞዝ ክፍያውንም ከክለቡ ማስወገድ ሲል በውሰት ከመስጠት ይልቅ መሸጥን ሊመርጥ እንደሚችል በርካቶች ያምናሉ። የዝውውር መስኮቱ እንደገና ሲከፈትም ማንቸስተር ዩናይትድ ወይም ቶትናም ሆትስፐርስ ለማርክ አንድሬ ቴር ሽቴገን ወደ ባርሴሎና የዝውውር ጥያቄ እያቀርቡ እንደሆነ ወደፊት የሚታይ ነው የሚሆነው። ነገር ግን ለአሁኑ ሁለቱም ክለቦች አማራጮቻቸውን መገምገምን ይቀጥላሉ ተብሎ እንደሚጠበቅ መረጃዎች እያሳዩም ይገኛሉ ነው የተባለው። በቲቢአር ፉትቦል ዘገባ መሰረት ሊቨርፑል የሪያል ማድሪዱን ኮከብ ኤድዋርዶ ካማቪንጋን ኢላማ በማድረግም የመሀል ሜዳውን ለማጠናከር የረጅም ጊዜ እቅድ እየነደፈ ነው ተብሏል። ሊቨርፑሎች የኤድዋርዶ ካማቪንጋን ሁኔታ ይበልጥ ምቹ ሊሆን በሚችልበት በ2026ም ለማዘዋወር አይኑን እንደጣሉበት ነው የተነገረው። በአንፊልድ የመሐል ሜዳ ጥልቀት ላይም ጥያቄዎች እየተነሱ ባሉበት በዚህ ሰዓት ይህ ሊደረግ የታሰበ የዝውውር ውዝግብ በቀጣይ የዝውውር መስኮቶች ትኩረት የሚሰጠው ይሆናል ተብሎ ይታሰባል። የሊቨርፑል አሰልጣኝ አርኔ ስሎት በዚህ የውድድር ዘመን ጥቂት በሆኑ የመሃል ሜዳ ተጫዋቾች ላይ ከፍተኛ ሁኔታ እንዲመካም አግዟል ነው የተባለው። አሌክሲ ማካሊስተር፣ ዶሚኒክ ሶቦስላይ እና ሮያን ግራቨንበርች አብዛኛውን ሸክም የተሸከሙ ሲሆኑ ከኋላቸው ደግሞ አስተማማኝ ምትክ የለም። ይህ በእንዲህ እንዳለ እንደ ፍሎሪያን ቨርትስ ያሉ አዳዲስ ፈራሚዎች ደግሞ በግብ አስተዋጽኦ ረገድ ገና ተጽዕኖ ማሳደር አልቻሉም። በዚህ ምክንያት የተፈጠረው ጫና የሊቨርፑል አመራሮች ለወደፊቱም የመሃል ሜዳ ላይ ማጠናከሪያዎችን በቁም ነገር እንዲያስቡበትም ያደረገ ነው። ካማቪንጋ ለብዙ መስፈርቶችን ምላሽ ይሰጣል። በ22 ዓመቱ ብቻም ከፍተኛ የብቃት ደረጃ ከሪያል ማድሪድ ጋር ሁለት የቻምፒየንስ ሊግ ዋንጫዎችን ያነሳ ሲሆን ሁለገ ብነትንና ልምድንም ጭምር ያመጣላቸዋል ተብሎ ነው የሚታሰበው። ሆኖም ግን በቅርብ ወራት ውስጥ የመጫወቻ ደቂቃው ተገድቦበታል። የአርዳ ጉሬልና የኦሪዮል ሹአሜኒ ደግሞ ወደ ጥሩ ብቃት መምጣት ከኤድዋርዶ ካማቪንጋ ጉዳቶች ጋር ተዳምሮ በማድሪድ የሮቴሽን ውስጥም ያለውን ቦታ አወሳስቦበታል። እንግዲህ ወሬው ስለ 2026ቱ ዝውውር ሩጫ ቢሆንም ሊቨርፑል ካማቪንጋን ከሌሎች የመሀል ሜዳ ኢላማዎች እንደ ካርሎስ ባሌባና አደም ዋርተን ጋርም አስቀድሞ በእጩ ዝርዝር ውስጥ እንዳስቀመጠው ይነገራል። ሆኖም ብዙ ፈተናዎች አሉ። ሪያል ማድሪድ አሁንም እንደ ፕሮጀክት የሚያየው ከሆነ ተጫዋቹን ለመሸጥ ላይፈልግ ይችላል ተብሎ ነው የሚታሰበው። በተለይም የእሱ ሁኔታ ከተመለሰ ካማቪንጋ በስፔኑ ዋና ከተማ ውስጥም በሜዳ ላይም ሆነ ከሜዳ ውጪ ጠንካራ ስራ ስላለውም ወደ ውጭ ሀገራት መዘዋወር በስሜት ከባድ ሊሆንበት እንደሚችል ይነገራል። ሊቨርፑል እሱን ለማሳመን በገንዘብም ሆነ በስፖርታዊ ነገሮች አሳማኝ የሆነ ጥቅልን ማቅረብ ይኖርባቸዋል። ይህም የፕሪምየር ሊጉን ግዙፍ ክለብ ለዚህ እንግዲህ በዚህ ክረምት ላይ ትሬንት አሌክዛንደር አርኖልድን ለስፔኑ ግዙፍ ክለብም አቶታል። እናም አሁን ላይ በሚቀጥለው ዓመት ደግሞ ከሪያል ማድሪድ ይህንን ተጫዋች ለመውሰድ ፍላጎቱ እንዳለው ነው መረጃዎች እያሳዩ የሚገኙት። አርሰናሎች ቡድናቸውን ማጣራታቸውን የቀጠሉ ሲሆን፣ ለክረምቱ የዝውውር መስኮት ትልቅ የመሀል ሜዳ ኢላማ እንዳለው የሚገልጹ ወሬዎች እየተበራከቱ ነው። እሱም በአሁኑ ጊዜ በሲቪያ የሚገኘው ፈረንሳዊው ተጫዋች የሆነው ሉሲያና ጉሜ ነው። በመሀል ሜዳ ላይ የተፈጠሩ የመውጣትና የጥልቀት ጥያቄዎች ጋር ተያይዞ አርሰናሎች ጥር ላይ ለመዘዋወር እየተዘጋጁ መሆኑን ፌጂያ ዘግቧል። ሴቪያ በዚህ የውድድር ዘመን የላሊጋ ጨዋታን በጥሩ ሁኔታ የጀመረ ሲሆን ሉሲያና ጉሜ ደግሞ ከኋላ መስመር እንግዲህ ከተከላካዮቹ ፊትም በመቀመጥ የተቃራኒ ቡድንን የማጥቃት ነገሮችንም በማቋረጥና ከማጥቃት ወደ መከላከል ደግሞ በመሸጋገር ረገድም ቁልፍ ሚናን እየተጫወተ ነው የሚገኘው። ምንም እንኳን የሉሲያና ጉሜ ስም እስካሁን የዓለም አቀፍ ኮከብ ደረጃን ባይዘም የክህሎት ደረጃው ግን ትልቅ እንደሆነ በርካቶች ያምናሉ። ሲቪ ያለሱ 34 ሚሊዮን ፓውንድ ግምትን ያስቀመጡ ቢሆንም ተጫዋቹ የመልቀቅ ፍላጎት ካሳየም ዝቅተኛ ቅናሾችንም ሊቀበሉ እንደሚችሉ ነው ምንጮች የሚያረጋግጡት። አርሰናሎች የሉሲያና ጉሜ ላይ ያላቸው ፍላጎት በአጋጣሚ የመጣ አይመስልም። ባለፈው የክረምት ተጫዋቾች የዝውውር መስኮት ወቅት አርሰናሎች ልምድ ያላቸውን አማካዮች ቶማስ ፓርቴን እና ጆርጂኒዮን ሲለቁ ይህንን ተጫዋች ተመልከተውታል። በነዚህ በለቀቁት ሁለት ተጫዋቾች መተከም ክሪስቲያን ኖርጋርድ እና ማርቲን ዙበሜንዲን ማምጣታቸውን እናስታውሳለን። ሆኖም ግን የአርሰናል አመራሮች የረጅም ጊዜ እቅድ እያሰቡ ነው። አጉሜን ማስፈረም ደግሞ የዚያ የቅድመ እይታ አካልም ሊሆን ይችላል ተብሎ ይታሰባል። አርሰናሎች አጉሜን ለእነሱ ጋር ሲወዳደር ና ሊያድግ እንደሚችል ማሳመን ይኖርባቸዋል። የተጠባባቂ አማራጭም ብቻ እንዳይሆንም አስፈላጊ ተጫዋች ከቡድኑ ከወጡ በኋላ አርሰናሎች ቅድሚያ ለመስጠትም ፍላጎት ያላቸው ይመስላል። ሉሲያና ጉሜ የአርሰናልን አሰራር በጥሩ ሁኔታ የሚደግፍ አቅምና ጥንካሬንም ይሰጣል። አርሰናል ይህንን ማድረግ ከቻለ ሉሲያና ጉሜን ማስፈረም ለሚመጡት ዓመታት ብቻ ሳይሆን ለከፍተኛ የውድድር ደረጃዎችም ጠቃሚ የመሀል ሜዳ ንብረትም ሊያደርግላቸው ይችላል። አርሰናል እንደ ዴክላን ራይስ፣ ሚኬል ሜሪኖ፣ ማርቲን ዙበሜንዲ እና ክሪስቲያን ኖርጋርድ በመሃል ሜዳው ላይ ይዞ እያለ አሰልጣኝ አርቴታ ሌላ ፈራሚ በዚያ ቦታ ላይ አስፈላጊ እንደሆነ አስቧል ነው እየተባለ የሚገኘው። የሊቨርፑሉ ውዱ ፈራሚ ፍሎሪያን ቬርትስ በእንግሊዝ ሀገር የጀመረው ጅምር በአብዛኛው ጥሩ እንዳልሆን ይነሳል። በቅርብ ሳምንታትም የትችት ማዕከል ሆኖ እንደነበር እናስታውሳለን። ጀርመናዊው ተጫዋች ከባየር ሌቨርኩዘን በሪከርድ ዝውውርም ወደ አንፊልድ የመጣው ከፍተኛ የሚጠበቅበትን ነገር ተከትሎ ሲሆን አቅሙ የማይካድ ቢሆንም የተቺዎችን ግን በጣም ቀስ ብሎ እየተላመደ እንደሆነ መጠየቅ ጀምረዋል። በምላሹም ዩርገን ክሎፕ በይፋ በመውጣት ፍሎሪያን ቬርትስን ተከላክለውታል። ስጋቶቹ የተጋነኑ መሆናቸውንና በወጣቱ ተጫዋች ላይ ያለው እምነት እንዳልተናጋም አጥብቆ ይናገራል። በቀጣይም ትልቅ ነገሮችን እንደሚያሳይ ነው የሚያምነው። ሊቨርፑል ፍሎሪያን ቬርትስን ወደ መርሲ ሳይድ ለማምጣትም ወደ 116 ሚሊዮን ፓውንድ የሚገመት ውልም ከተስማማበት ጊዜ ጀምሮ ትኩረቱ ከፍተኛ እንደሆነ ጭምር ዘገባዎች ይጠቁማሉ። ስለዚህም ደግሞ ይህ የጄኔሬሽን ትውልድ ወይም የዚህ ትውልድ ባለ ድንቅ ተሰጥቶ ተብሎ ከሚጠሩ ተጫዋቾች መካከል አንደኛው የሆነው ፍሎሪያን ቬርትስ የመጣ ሲሆን ብዙዎች ወዲያውኑ ውጤት ያመጣል ብለው ጠብቀውት ነበር። ሆኖም ግን በመጀመሪያዎቹ ሰባት የፕሪሚየር ሊግ ጨዋታዎች ላይ ምንም አይነት ጎለም ሆነ ለጎል የሆነ ኳስ አመቻችቶ ማቀበል አልቻለም። ተቺዎች ደግሞ ጥንካሬውን በሚደብቁለት ሚናዎች ውስጥ እየተሰለፈ እንጂ በሚመቸው ቦታ ላይ እንዲጫወት አልተፈቀደለትም ብለው ነው የጠየቁት። እየጨመረ በመጣው ትችትም ፊት የርገን ክሎፕ ግን ዝም አላሉም። ክሎፕ ሲናገሩ አሁን ላይ የተጫዋች ፍሎሪያን ቨርትስ ስለሱ አልጨነቅም፣ ምክንያቱም ጥራቱ በጣም አስደናቂ እንደሆነ ሁሉም ያውቃል። እርግጥ ነው ሁሉም ነገሮች ጥሩ ናቸው፣ እናም ሁሉም ያውቃል በጣም ጥሩ ተጫዋች እንደሆነ። አሁን ላይ በጣም የተጋነነ ትችቶች ናቸው የደረሱበት ሲልም ጭምር ይናገራል። እሱ በመቶ ዓመት አንድ ጊዜ የሚመጣ ባለ ድንቅ ተሰጥኦ ነው። እናም በሆነ ወቅት ላይ በሊቨርኩዘን እንዳደረገው በየጨዋታው ያንን ነገር ያሳያል። በሊቨርፑል የተረጋጋ አካባቢ ነው ያለው፣ እናም ክለቡ እንደዚህ አይነት ባሉ ጊዜያቶች ላይም ታላቅ ነገሮችን መስራት ይችላል። ማንም የሚጨነቅ ነገር አይመስለኝም፣ እኔም ደግሞ አልጨነቅም በፍሎሪያን ቨርትስ አሁን ባለው ነገር ላይ ወደፊት ትልቅ እንደሚሆን እርግጠኛ ነኝ። የርገን ክሎፕ ሊቨርፑልና ፍሎሪያን ቨርትስን ለረጅም ጊዜ አብረው እንደሚዘልቁ አጽንዖት ሰጥተውን የተናገሩት አሁን ላይ የመላመድ ጊዜያቶች የእግር ኳስ አካል መሆናቸው በተለይም በአዲስ ሊግ ውስጥ ከፍተኛ የሚጠበቀው ጫናን ሲሸከም መሆኑን ተቺዎቹንም አስተባብለውለታል። እንዲሁም የሊቨርፑል የቅርብ ጊዜ መጥፎ ውጤቶችን በአንድ ተጫዋች ላይ ብቻ እንደማያርፉን የገለጸው ስለዚህ ሁሉም ነገር ደግሞ ፍሎሪያን ቬርትስ ላይ መሆን ተገቢ የለውም ሲል ጭምር ይናገራል። ብዙ ትልቅ ገንዘብ ወጥቶባቸው ወደ ፕሪሚየር ሊግ የሚዘዋወሩ ተጫዋቾች ለአዳዲስ አሰራሮች ተስፋዎችና የጨዋታ ጥንካሬዎች ወይም ኢንቴንሲቲዎች ሲላመዱ በመጀመሪያ ጊዜ ዝቅተኛ በሆነ ብቃት መጀመራቸው የተለመደ ነው። ዋናው ነገር ቀስ በቀስ የእሱን ነገር ማግኘትና በጨዋታው ላይም የበለጠ ተጽዕኖ መፍጠርም፣ ሊቨርፑልም ከፍተኛ ኢንቨስትመንት እንዲያደርግ ያሳመነውን ነገር ሜዳ ላይ ማሳየት እንደሚችል ማመናችን ነው ሲልም ጭምር ነው የተናገረው። ኦስትሪያዊው አሰልጣኝ ኦሊቨር ግላስነር እንግዲህ የወደፊት እጣፈንታ ላይ ከሚናፈሰው ግምት አንጻር የክሪስታል ፓላስ ሊቀመንበር ስቲቭ ፓሪሽ አዲስ ውል ለማራዘምም የመጀመሪያ ንግግሮች መጀመራቸው ነው የተገለጸው አሰልጣኙ ክለቡ ከደረሰበት በኋላ ፓላስ በመለውጡ ምክንያት በፍጥነት በፕሪሚየር ሊግ ውስጥም በብዛት ከሚነሱ አሰልጣኞች አንደኛው ነው። ከሌሎች ክለቦች ስለሚኖር ፍላጎት ወሬዎች እየተናፈሱ ባሉበት በዚህ ሰዓት፣ በተለይ ከማንቸስተር ዩናይትድ ክሪስታል ፓላስ ከሚቀጥለው የውድድር ዘመን በፊት እሱን ለማስቀጠል ከፍተኛ ፍላጎት አለው። ነገር ግን ሁለቱንም ወገኖች ሁኔታ በትክክል ማሟላት አስፈላጊ መሆኑን ያመኑት በሩበን አሞሪም በማንቸስተር ዩናይትድ ደካማ ብቃት ምክንያትም ኦሊቨር ግላርሰን ወደ ኦልድ ትራፎርድ ለመዘዋወር ከሚፈልጉት አሰልጣኞች ጋር ስሙ ተያይዟል። በየካቲት 2024 ሮይ ሆችሰንን ከተካ በኋላ ኦሊቨር ግላስነር በሴል ሃረስ ፓርክም አስደናቂ ለውጥን አምጥቷል። የእሱ መሪነት ክሪስታል ፓላስም የክለቡን የመጀመሪያ ዋና ዋንጫም የኤፍ ካፕን በማንሳት ታሪክ ሰርቷል። እንዲሁም ክለቡ የመጀመሪያውን የአውሮፓ ውድድር ዘመኑንም በኮንፈረንስ ሊግ እንዲያከናውንም አድርጎታል። ፓሪሽ ክለቡና ኦሊቨር ግላርሰን ስለ አዲሱ ውል የመጀመሪያ ንግግሮች እንዳደረጉ ይገልጻል። ሆኖም ግን ማንኛውም ስምምነት የኦሊቨር ግላርሰንን ቅድመ ሁኔታ ማሟላትም እንዳለበት ነው አጽኖት የሰጠው። ለቶክ ስፖርትና እንዲሁ ደግሞ ለዘ ስታንዳርድ ዘገባ ሲናገሩም አንዳንድ የመጀመሪያ ንግግሮችም አድርገናል። ኦሊቨር ግላርሰንን ለማቆየትም እንፈልጋለን። እናም ደግሞ እየገነባን እንገኛለን ብሎ አለ። ኦሊቨር ግላርሰን ትክክለኛ ሁኔታዎች መኖራቸው አስፈላጊ መስሉኛል። ስራውን የሚደሰትበትና ግብ ላይም ለማድረስ ምቹ ሁኔታዎች የሚያገኝበት መንገድ ነው። ኦሊቨር ግላርሰን ማሸነፍ ይፈልጋል። እነዚህን ፍላጎቶች ደግሞ ማጣመር ከቻለን ተስፋ እናደርጋለን፣ አንድ ነገር ሊፈጠር ይችላል። ማንቸስተር ዩናይትድ ይህንን አሰልጣኝ የማሳደድ ሂደት ላይ ድንገተኛ እንቅፋት ገጥሞታል። ፓላሲ የኦሊቨር ግላርሰንን ቆይታ ለማራዘም ያለው ፍላጎት እንግዲህ ሊገባም የሚችል ጉዳይ ነው እሱ ከዚህ በፊትም ታይቶ የማይታወቅ ስኬትን አምጥቶላቸዋል ለክሪስታል ፓላሶች። ፓላስ ከደሞዝ ፓኬጅ ባሻገር የኦሊቨር ግላርሰን መስፈርቶችን ማሟላት ይኖርበታል። እነዚያን ፍላጎቶች ማጣመር ከቻሉ ከሌሎች ትልልቅ ክለቦች ፍላጎትም መሀል አሰልጣኛቸውን ማስቀጠል ይቻሉ ይሆናል። የግላርሰን ስም በዚህ ዓመት ከፍተኛ እድገት ያሳየ ሲሆን፣ ፓላስ የወደፊት ጣፍንታውን ለማረጋገጥ የሚችለውን ሁሉ እያደረገ እንደሚገኝ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ ኢላማውን ኬናን የልዲዝን በሳምንቱ መጨረሻ የዓለም ዋንጫ ማጣሪያ ከቡልጌሪያ ጋር ባደረገው ጨዋታ ለቱርክ ብሔራዊ ቡድን ያሳየውን አስደናቂ ብቃት በትኩረት ተከታትሎ እንደነበር ይነገራል። የዩቬንቱስ ዋጥቂ ግልጽ በሆኑ ሁለት ጎሎችን በማስቆጠርም ኮከብ ሆኖ የወጣ ሲሆን ቱርክም ስድስት ለአንድ አሸንፋለች። ከዚ በተጨማሪ በቀጣዩ ጨዋታም ጎል አስቆጥሮ ቡርኑንም አሸናፊ ማድረጉ የሚታወስ ነው። ማንቸስተር ዩናይትዶች ይህንን ተጫዋች እንደሚፈልጉት የተነገረው እናም ደግሞ መልማዮቻቸውንም ጭምር ልከው ይህንን ተጫዋች እንደተመለከቱት ይነገራል። ትልቅ ገንዘብ በሚያስገኝ ዝውውርም ለረጅም ጊዜ ስሙ ሲነሳ የነበረው ኬናን ይልዲዝ ከፍተኛ ክለቦችም ለምን እንደሚፈልጉት በትክክል የሚያሳይ የሚያንጸባርቅም ብቃት እያሳየ ነው። ሁለቱም ጎሎች በመጀመሪያው አጋማሽ በፍጥነት የተመዘገቡ ሲሆን በአምስት ደቂቃ ውስጥ ሁለት ጊዜ ኳስና መረብን በማገናኘትም አስደናቂ የሆነ ተጫዋች እንደሆነም ከግብ ፊትም ያለው ደግሞ የጎል ማስቆጠር ችሎታንም በደንብ አሳይቷል። የመጀመሪያው ጎል በተለይ ብልህ በሆነ የጎል ሙከራ የተዘጋጀ ፈጣንና ኃይለኛ ምት የተቆጠረ ነው። ሁለተኛው ደግሞ በብልሃት የተቆጠረም ጎል እንደሆነ በርካቶች ተመልክተውታልና፣ ይህንን ተጫዋች ማንቸስተር ዩናይትዶች በትልቁ እየተመለከቱት ነው። እስከ 90 ሚሊዮን ዩሮም ደግሞ ለማቅረብ ፍላጎት እንዳላቸው ጭምር የሚያሳዩ ዘገባዎችን ነው እየተመለከተ የምንገኘው። ከሊቨርፑል እና ከሪያል ማድሪድ ጋር ባለው ጠንካራ ትስስር ምክንያት ማርክ ጉሂ የወደፊት እጣ ፈንታው አሁንም ብዙ ግምቶችን እየሳበ ነው። የክሪስታል ፓላስ ተከላካይ የውሉ በሚቀጥለው ሰኔ ላይ ይጠናቀቃልና ነገሮች አሁን እንዳሉት ነፃ ወኪልም ይሆናል። እስከ አስር የሚደርሱ ክለቦችም ማርክ ጉሂን እንደ ነፃ ወኪል ለማስፈረምን ፍላጎት እንዳላቸው ይነገራል። ነገር ግን ሊቨርፑል በክረምቱ የእሱን ፊርማ በማጣቱ ምክንያት ተወዳጅ ሆኖ ሊቀርብ ይችላል። የእንግሊዝ ብሔራዊ ቡድን ተጫዋች እስካሁን ያንን ውሳኔ አላደረገም። ምንም እንኳን አሁን ላይ የክሪስታል ፓላሲ ወደፊት ጣፈንታውን እንደወሰነ ቢነገርም እንደ ፉትቦል ኢንሳይደር ዘገባ ከሆነ ፒተር ሩርክ ማርክ ጉሂ አዲስ የክሪስታል ፓላስ ውልን ለመፈረም ትንሽ ፍላጎት እንደሌለው ገልጸዋል። ነገር ግን ከዚህ ውጪ ስለ ወደፊቱ ምንም አይነት ውሳኔም አልተደረገም። እሱ ስለ ወደፊቱ በጣም ዘና ያለ ሰው ነው። ከፓላስ ና ከእንግሊዝ ጋርም በሰራቸው ጋዜጣዊ መግለጫዎች ላይም ማየት ይቻላል። በአሁኑ ጊዜ የጉሂ ትኩረት በክሪስታል ፓላስ ላይ ብቻ ነው። ለነሱ ደግሞ በጥሩ መጫወትና ለሚቀጥለው የክረምትም ዓለም ዋንጫ በእንግሊዝ ጥሩ መጫወት ነው። ወደ ዓለም ዋንጫ የሚካሄደው ደግሞ የሚሄደው የቡርኖ አካል ለመሆንም ቆርጧል። እናም ደግሞ ይህንን ለማረጋገጥም በክለብ ደረጃም ወጥነት ያስፈልገዋል። በሚቀጥለው ክረምት ክሪስታል ፓላስ በነፃ ዝውውር እንደሚለቅ የማይቀር ነው። አዲስ ውል እንደሚፈረምበትም እድል ምንም የለም ብዬ አስባለሁ። እዚያ ውሉን ጨርሶ ለመውጣትም እንግዲህ ይሞክራል። እናም በጥር ወር ደግሞ ስምምነት ሊኖርም ይችላል። ነገር ግን ማርክ ጎሄም እስከ ውድድር ዘመኑ መጨረሻ ድረስም የሚሄድ ይመስለኛል ሲልም ጭምር የተናገረው። በዚህ ረገድ በሚቀጥለው ክረምት ፊርማውን በነፃ ማግኘት እንግዲህ ክፍትም ፉክክር ይኖራል። ሊቨርፑል አሁንም በማርክ ጉሂ ውድድር ውስጥ ሙሉ በሙሉ እንዳለ እርግጠኛ ነኝ። ነገር ግን ተጫዋቾም አሁንም በጥሩ አቋም ላይ ነው። እናም ደግሞ ለዚያ ነው በጣም ዘና እንዳለ የሚነገረው፣ ምክንያቱም የወደፊት ጣፈንታው ላይ ብዙ ቁጥሮች ይኖሩታል ወይም ደግሞ እሱ እንደሚፈልገው የሚቆጣጠረዋል ተብሎ ይታሰባል። ከማርክ ጉሂ ጋርም ያለው ሁኔታ እንዴት እንደሚጠናቀቅ ማየቱ በጣም አስደሳች ያደርገዋል ተብሎ ይጠበቃል። ሊቨርፑል በውድድር ውስጥም ይሆናል። ነገር ግን ሪያል ማድሪድ፣ ባርሴሎና ከዚያ በተጨማሪ ባየር ሚኒክ በጥሩ ርዕሱን ለማነጋገርም ንግግሮችን ይጀምራሉ ተብሎ እንደሚጠበቅ ነው። መረጃዎች በትልቁ እየወጡ የሚገኙት ማንቸስተር ዩናይትድ የዝውውር ስራውን በቅርብ ዓመታት ውስጥ በብዙ አጋጣሚዎች ሲተች ቆይቷል። እናም አሁንም ቢሆን በአንድ የተወሰነ ስምምነት ምክንያት እንደገናም ተከስቷል። ሩበን አሞሪም በክረምቱ ወቅት ማቲያስ ኩኛህን፣ ብሪያን ኤምቤሞን፣ ቤንጃሚን ሼስኮን እና ሴኔላሜንስን ወደ ቡድናቸው ሲጨምሩ አይተናል። ነገር ግን ብዙ ትኩረት እየተሰጠው በሚሄዱት ተጫዋቾች ላይ ነው። ማርከስ ራሽፎርድ እና አንቶኒ በስፔን በባርሴሎና እና በሪያል ቤቲስ በቅደም ተከተል ጥሩ ነገሮችን ሲያደርጉ ራስመስ ወይንን ደግሞ ከኦልትራፎርድ ከወጣ ወዲህ በምርጥ አቋም ላይ ያለ ተጫዋች እንደሆነ ይነገራል። ሆይላንድ ማንቸስተር ዩናይትድ ለቆ በሚቀጥለው ክረምት የመግዛት ግዴታ ባለው አንድ ዓመት የውሰት ውልም ወደ ናፖሊ የሄደው በቅርቡ በጥሩ አቋም ላይ ይገኛል። ለገዢው ሴሪኤው ሻምፒዮን በስድስት ጨዋታዎች ውስጥም አራት ጎሎችን አስቆጥሯል። እናም እንደ ፉትቦል ኢንሳይደር ዘገባ ከሆነ የኦልትራፎርድ አመራሮች የሁለት ዓመቱ ተጫዋችን በቋሚነት እንዲለቅም በመፍቀዳቸው ተችተውችዋል። ይህም ደግሞ ማንቸስተር ዩናይትድ ስህተት የሰራበት ሌላኛው ምሳሌ እንደሆነ እየተነገረ ነው። ስኮት ማክቶሚኔ እና ሮስመስ ሆይላንድ ለናፖሊ በጣም ጥሩ ሲጫወቱ፣ ትልቅ አዲስ ነገርንም እንዳገኙ ይነገራል ጥሩ ሲሰሩ ንም እየተመለከትን ነው። ዩናይትዶች በአሁኑ ጊዜ ለእንደዚህ አይነት ጥምረትም የሚፈልገውን ሁሉ ያደርግ ነበር። ከዚህ በፊት በዩናይትድ ባይጫወቱ ኖሮ ዩናይትድ አሁን እነሱን ለመግዛት ይፈልግ እንደነበር ምንም ጥያቄ የለውም። አሁን በሚያሳዩት ድንቅ የሆነ ፐርፎርማንስ ከዩናይትድ እንግዲህ የወጡ ተጫዋቾች በጣም ጥሩ ተጫዋቾች ሆነው እየታዩ ይገኛሉ። እነሱን መግዛታቸው ደግሞ ሞኝነት አልነበረም፣ ትክክለኛ ውሳኔ እንደነበረና ነገር ግን በቡድን ውስጥ ጥሩ ነገሮችን ማድረጋቸው ነው የሚታወሰው። መግዛታቸው ትክክል ነበር። ስለዚህም ዩናይትድ ያለው ችግር ምን እንደሆነ በርካቶች እያጠኑት ነው። ሆይላንድ በዩናይትድ ትክክለኛው እድል ያልሰጠው ወይም ደግሞ ራሱን እንዲያረጋግጥም ለረጅም ጊዜ ያልታገሱት የጥራት ተጫዋች እንደሆነ ምሳሌ ተደርጎ እየተወሰደ ነው። ማንቸስተር ዩናይትድ የሯስመስ ሆይላንድን መውጣትም ሊጸጸት በት ይችላል ነገር ግን ይህ ደግሞ ዴንማርካዊውን በሩበና ሞዲንቡርን ውስጥም በተካው በቤንጃሚን ሴስኮ ላይ እምነትን እንዲጥል ትምህርት ሆኖ ሊያገለግልም ይችላል። እሱ ከአርቤ ላይፕዚግ በክረምቱ ከመጣበት ጊዜ ጀምሮ አሁን ላይ መጠነኛ መሻሻሎችን እያሳየ እንደሆነና ወደ ጎል ማስቆጠሩ እየተመለሰ እንዳለ እየተመለከት ነው የምንገኘው። ሊድስ ዩናይትድ ለሚመጡት አመታት በፕሪሚየር ሊግ ውስጥ ለመቆየት ከፍተኛ ፍላጎት አለው እናም ይህንን ለማድረግ ደግሞ በሜዳ ውስጥ ብቻ ሳይሆን ከሜዳ ውጪም ብልህ መሆን ይኖርበታል። እስካሁን ድረስ ወደ እንግሊዝ ከፍተኛ ሊግ ከተመለሱ በኋላ ያደረጉት የዝውውር ስራ ጥሩ ቢመስልም ወደ ሻምፒየንሺፕ እንዳይመለሱ ግን ያንን መቀጠል አለባቸው። የዳንኤል ፈርከ ቡድን ከወራጅ ቀጠናው ለመዳንም በቂ ጥንካሬ እንዲኖረው ተጫዋቾችን ማስፈረም አስፈላጊ እንደሆነ ሁሉ ለፒኤስአርም ሲባል ሽያጮች ያስፈልጋቸዋል። በክረምቱ ወቅትም ብዙም ገቢ ባይኖርም የውድድር ዘመኑ ከማብቃቱ በፊት ወደ ኤላን ሮድ ከፍተኛ ገንዘብ ይገባል ተብሎ ነው የሚታሰበው። እንደ ዘገባዎች ከሆነ ሊድስ ዩናይትድ ከ3 ዓመታት በፊት ራፊኒሃን ወደ ባርሴሎና ከተዘዋወረበት ስምምነት የቀረበውን ገንዘብም ሊቀበል ነው። በ2022ም ክረምት ላይ የላሊጋው ግዙፍ ክለብ ብራዚላዊውን የክንፍ ተጫዋች ለማስፈረም 58 ሚሊዮን ፓውንድም ስምምነት ደርሶ ነበር። እሱም ደግሞ በቅርቡ ወደ ፕሪምየር ሊግ ይመለሳል በሚል ስሙ ተነስቷል። ሆኖም ግን እስካሁን ድረስ ያንን ያክል መጠን የሚጠጋ ገንዘብ አልከፈሉም። እስካሁን ድረስ ሊድስ ዩናይተድ ከባርሴሎና 21 ሚሊዮን ፓውንድ ብቻ ነው የተቀበለው። ነገር ግን እንደ ሪፖርቱ ከሆነ የቀረበው ሰላሳ ሰባት ሚሊዮን ፓውንድ የውድድር ዘመኑ ከማብቃቱ በፊትም ይገባል። ይህ ደግሞ ገንዘብ በቀጣዩ ክረምትም የዝውውር መስኮት ወቅትም ሊሰራበት ይችላል። ምንም እንኳን ይህም ክለቡ በሚገኝበት ሊግም ሊወስነው ይችላል ተብሎ ስለሚታሰብ ነው። ይህ ገቢ 37 ሚሊዮን ፓውንድ በሚቀጥለው ክረምት ጀምሮ ከፒኤስአር ጋር መታገል ለሚጠበቅበት ለሊድስ ዩናይትድ ትልቅ እገዛ ይሆናል። ይህ ገንዘብ ደግሞ ቢያንስ በ2026 ምንም ችግሮች እንዳይኖሩ ማረጋገጥ ይኖርበታል። ይህም ክለቡ ጊዜው ሲደርስም የሚፈልገውን ሁሉንም ፈራሚዎችም እንዲያደርግ ደግሞ ያስችለባል ተብሎ ነው የሚጠበቀው። ማርክ ጎሂ ውሉ ሲያልቅ በእርግጠኝነት ስለሚለቅ ክሪስታል ፓላስ በ2026 አዲስ የማል ተከላካይ ማስፈረም እንደሚያስፈልገው ግልጽ የሆኑ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ክለቡ በእጩነት ያሳለፋቸው ተጫዋቾች ዝርዝርም እንዳሉት ነው የሚነገረው። ከዝርዝሩ አናት ላይ ከሚገኙት አንደኛው ደግሞ የኢንተር ሚላኑ የተከላካይ ስፍራ ተጫዋች የሆነው ያን ቢሴክ ነው። ክሪስታል ፓላስ በበክረምቱ የተጫዋቾች የዝውውር መስኮት ያን ቢሴክን ለማስፈረም አስበው የነበረ ቢሆንም፣ ነገር ግን ማርክ ጉሂን በማቆየታቸው ምክንያት ግን የእሱን መምጣት አስፈላጊ አይደለም ብለው ወሰነዋል። ይህም ደግሞ ከኢንተር ሚላን ለመሸጥ ፍላጎት አለማሳየቱ ጋር ተዳምሮ እንደነበር ነው መረጃዎች የሚያሳዩት። አሁን ላይ ግን የ24 ዓመቱ ተጫዋች ሁኔታውም እንደተቀየረ የሚያሳዩ ዘገባዎች እየወጡ ነው። እናም በሴል ሀረስ ፓርክ ደግሞ የመጨረስ እድሉ እናም ወደ ክሪስታል ፓላስ መምጣት እድሉ ሰፊ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት በተለይ እንደ ዘሰን ዘገባ ከሆነ ቢሴክ የዝውውር መስኮቱ በጥር ወር ሲከፈተም ኢንተር ሚላንን መልቀቅ እንደሚፈልግና ግልጽም እንዳደረገላቸው ጭምር ነው የተነገረው በዚህም የውድድር ዘመኑ ለጨዋታ ጊዜ እየተቸገረ ነው በሁሉም ውድድሮች ሁለት ጊዜ ብቻ ነው በቋሚነት የጀመረው በጣሊያን ሴሪኤ ከኡዲኒዜና በቻምፒየንስ ሊጉ ደግሞ ከስላቪያ ፕራግ ጋር ባደረጉት ጨዋታ ላይ በእነዚህ ጨዋታዎች ላይ ብቻ ነው እድሎች የተሰጡት ቢሴክ ለክረምቱ የተጫዋቾች የዝውውር መስኮት ሰላሳ ሚሊየን ፓውንድ የቀረበለት ቅናሽን ውድቅ የተደረገበት ክሪስታል ፓላስን ለመቀላቀል ፍላጎት እንዳለው የሚያሳዩ መረጃዎች ናቸው አሁን ላይ በስፋት እየወጡ የሚገኙት። ኢንተር ሚላን አሁን ላይ ሀያ ሁለት ሚሊየን ፓውንድ አካባቢ ያለውን ጥያቄንም ለመቀበል ዝግጁ እንደሆነ ተነግሯል። ይህም እንግዲህ ለባለፈው የውድድር ዘመን የኤፌካፕ አሸናፊዎቹ የጥር ወር ዝውውሩን በጣም አስፈላጊ ያደርገዋል ተብሎ ነው እንዲሁ የሚጠበቀው ያን ቢሴክ ባለፈው የውድድር ዘመንም፣ ይቅርታ ሲሞኔ ኢንዛጊ የኢንተር ሚላን አሰልጣኝ በነበረበት ጊዜ ብዙ ጊዜ በመጫወትም በሶስት ተከላካይ አሰላለፍ ውስጥም በመስራት ጥሩ ልምድ እንዳለው በርካቶች ያነሳሉ። ስለዚህ ለኦሊቨር ግላርሰን ቡድንም በጣም ተስማሚ ተጨማሪ ተጫዋች ይሆናል ተብሎ ነው የሚጠበቀው። ማርክ ጎሄ በጥሮር የመልቀቅ እድሉ ካለው ስምምነቱን ለማሳካትም በቂ ገንዘቦች እስካሉ ድረስ ዝውውሩን መፈለጉ እንግዲህ ትልቅ ጥያቄ ይሆናል ተብሎ እንደማይጠበቅ ና በጥር አሊያም በክረምት ይህንን ቡድን ሊቀላቀል እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ዌስትሀም ዩናይትድ በፕሪምየር ሊጉ ከወራጁ ለመዳንም ስለሚፈልግ በጥሮር የኑኖ ኤስፕሬንቶ ሳንቶን ቡድን ማጠናከሩ አይቀሬ እንደሆነ የተረጋገጠ ጉዳይ ነው። ሊፈቱ ከሚችሉባቸው ክፍሎች አንደኛው ደግሞ እንግዲህ ይህንን ቡድን ለማጠናከር የአጥቂ ቦታ እጅግ በጣም ወሳኝ እንደሚሆን ይታመናል። ኑሮ ኤስፕሬንቶ ሳንቶ ለዚህ ውድድር ዘመን የመጀመሪያው አጋማሽ ኒኮላ ፉል ክሩግና ካሎም ዊልሰንን እንደ ዘጠኝ ቁጥር አጥቂዎች አድርገው ቢይዟቸው፣ ሁለቱም ተጫዋቾች ግን በሚቀጥሉ ተራ ጥሩ አቋምን ማሳየት ካልቻሉ በጠሮር ሌላ ሰው ማምጣታቸው አይቀሬ ነው የሚመስለው። እናም የዝውውር መስኮቱ ሲከፈት ደግሞ ሊያስፈርሟቸው ከሚችሏቸው ኢላማዎች መካከል አንደኛው አሁን ላይ እየተለየ እንደሚገኝ ይገልጻል። እንደ ፉትቦል ኢንሳይደር ዘገባ ከሆነም ፒተር ውርክ እንዳለው ከሆነም ዌስትሃም ዩናይትድ በማንቸስተር ዩናይትዱ ጆሽዋ ዘርክዚ ላይ ፍላጎት እንዳለው ነው የተረጋገጠውና የዝውውር መስኮቱ በጥር ወር ሲከፈትም ለሱ እንቅስቃሴዎችን ሊያደርጉ የሚችሉበት እድል እንዳለ ነው የተገለጸው። ጆሹዋ ዘርክዚ በጥር ወር ማንቸስተር ዩናይትድ ለቆ እንዲሄደም አረንጓዴ መብራት ከተሰጠው በኋላ ብዙ ክለቦች እሱን ለማስፈረም ይወዳደራሉ ተብሎ ነው የሚታሰበው። ግልጽ ነው ተጫዋቹ ራሱ በዚህ የውድድር ዘመን በቂ እድሎችን ባለማግኘቱ ተበሳጭቷል። እናም የጨዋታ ደቂቃዎቹ ካልተሻሻሉ ደግሞ በጥር ዝውውር ለማድረግም ሊገፋ ይችላል ተብሎ እንደሚጠበቅ ነው መረጃዎችም ያሳዩት። ወደ ማንቸስተር ዩናይትድ ከመዘዋሩ በፊት በሴሪኤው ባሳየው ስኬት ምክንያትም እንደ ዩቬንቱስ እና ኮሞ ባሉ ክለቦች ከጣሊያን ሁልጊዜም ፍላጎት እንዳለ ግልጽ ነው። ዌስትሃም ዩናይትድ በቀረበ ሳምንታትም እንግዲህ ለእንደሱ አይነት ችግር ያለበት ቦታ ስለነበር አጥቂ እንደሚያስፈልገው በጣም ግልጽ ይመስላል ሚኬላ አንቶኒዮ ውሉስ ያልቅለቋል ኒኮላ ፉልክሩግም ሆነ አሁን ደግሞ ካሉም ዊልሰን በዌስትሃም ዩናይትድ ቡድን ውስጥም የዘጠኝ ቁጥር ቦታውን አጥብቀው እንዳልያዙት ነው የሚነገረው። ስለዚህም በጥሬ ተጫዋቾች የዝውውር መስኮት ዌስትሃም ዩናይትድ አሁንም በወራጅ ትግል ውስጥ ከሆነ አዲስ አጥቂ ለማምጣት በሊጉ ላይ ለመቆየት ላለው ተስፋም ቁልፍ ሚና ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በጥር ወር በግድ እንዲለቀው ከፈቀደ ብዙ ክለቦች ለእሱ ፍላጎት ይኖራቸዋል። ለጆሹዋ ዝርክዚ ዝርክዚ በዚህ የውድድር ዘመን ለማንቸስተር ዩናይትድ አራት ጊዜ ብቻ ነው የተጫወተው። ሁሉንም ደግሞ እንደተቀያሪ ተጫዋች ሆኖ ነው ወደ ሜዳ የገባው። እሱ አሁን ላይ ከኦል ትራፎርድ ውጭ ያለውን ሕይወት እያሰበ ነው። እናም በፕሪምየር ሊጉ መቆየት ከፈለገ ዌስትሃም ለሱ ተስማሚ አማራጭ ሊሆን እንደሚችል ነው በርካቶች የሚያምኑት። ሌስተር ሲቲ ወደ ሻምፒዮንሺፕ ከተመለሰ በኋላም ተስፋ ሰጪ ጅማሮን ቢያደርግም በአሁኑ ጊዜ ግን ከቀጥታ ማስታወቂያ ቦታዎች ውጪ ላይ ይገኛል ወይም ከማለፊያው ቦታ ርቆ ይገኛል ነው እየተባለ የሚገኘው ስቴፋንስ ቡድን እንግዲህ በሁለቱ ከፍተኛ ቦታዎች ለመጨረስ ከፍተኛ ፍላጎት አለው ወይ አንደኛ ወይ ሁለተኛ ሆኖ ነው ወደ ቀጣዩ ወደ ፕሪምየር ሊግ ለመመለስ ፍላጎቱ እንዳለው የሚነገረው ና ያንን ቦታ ለማግኘት ደግሞ በጥር ወር ቡድናቸውን ማጠናከር ይኖርባቸዋል ተብሎ ይታሰባል ሆኖም ግን ባሉባቸው የፒኤስአር ገደቦች ምክንያት ይህ ቀላል ይሆንላቸዋል ተብሎ አይጠበቅም። ምንም እንኳን እንደ ማርስ ሄርመስ ማን እንዲሁ ኬሲ ማኬቸር፣ ጄምስ ጄስቲን ካሉ ተጫዋቾች ሽያጭ ብዙ ገንዘቦችን ቢያገኙም የሌስተር ሲቲ አመራሮች የዝውውር መስኮቱ ሲከፈት ግን ተጨማሪ ተጫዋቾች እንዲለቁ ይፈልጋሉ። ምክንያቱም ይህም የክለቡን እንግዲህ የፋይናንስ ሁኔታ ለማሻሻል ይረዳቸዋል ተብሎ ስለሚጠበቅ ነው። የሁኔታን ለመፍታት ሌስተር ሲቲዎችን ከሚረዱ ዋና ዋና ተጫዋቾች መካከል ደግሞ በቅርብ ሳምንታት ውስጥ ከመጀመሪ አስተላለፍ የወጣው ቦባካር ሶማሬ እንደሆነ ይነገራል። ሌስተር በቦባካር ሶማሬ መሸጥ ይፈልጋል ተብሎ ይታሰባል። ሶስት ክለቦች ደግሞ ፍላጎት አላቸው። ይህንን ተጫዋች ዌስት ብሮሚች አልቢዮን ሌስተር በጨዋታው ላይ እንግዲህ በዚህ በዌስት ብሮሚች አልቢየን እና በሌስተር ሲቲ ጨዋታ ላይ ያልተጠበቁ ነገር ተፈጥረዋል። ዘገባው እንደሚያሳየው ከሆነም ሶማሬን በጥር ወር ይሸጣል ተብሎ ይጠበቃል። ምክንያቱም ይህም ውሉ በውድድር ዘመኑ መጨረሻ ላይ ሲያልቅ በነፃ እንዳያጡት ስለሚፈልጉ ነው። አስር ሚሊዮን ፓውንድ የመጠየቂያ ዋጋ ተቀምጧል። እናም ደግሞ የሞናኮ የሮማና የሲቪያን ፍላጎት እየሳበ እንደሆነ የተናገረው። ከነዚህ ውስጥ ደግሞ ሲቪያ ቀደም ሲል አማካዩን በ2023/4 የውድድር ዘመን በውሰት አስፈርመውት እንደነበር ይነገራል። ሶማሬ ከሌስተር ሲቲ የመጨረሻዎቹ ሁለት ጨዋታዎች በመጀመሪያ አስተላለፍ ላይ አልጀመረም። ይህም ደግሞ ወደፊት ለዚህኛው እቅድ ውስጥ አለመሆኑ የሚያመለክት ነው። ይህ ከሆነ ደግሞ ከቡድኑ መውጣቱ የተገነኘም ገንዘብም በመጀመሪያው ቡድን ውስጥም እንደገና ሌሎች ተጫዋቾችን ለማምጣትም ዋጋዎችን ያፈሳሉ ተብሎ ይታሰባል። ለረጅም ጊዜ ለመልቀቅ ፍላጎት ያሳየው ሶማሬ በጥር ወርም ሌስተርን ይለቅ እንደሆነ የሚታይ ጉዳይ ነው። ነገር ግን ከቀጠለ አዲሱ ለማግኘት እድሉ በጣም ጠባብ ስለሆነ ቢበዛ በሚቀጥለው ክረምት በነፃ ይለቃል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ለዛሬ አዘጋጀንላችሁ የተለያዩ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁ ከእኛ ጋር ስለነበር ከልብ አድርገን ነው የምናመሰግናችሁ። ፏድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህን በሁለተኛው የዩትዩብ ቻናላችንን ያቀረብንላችሁን የምሳሳት የስፖርት የመረጃ ሰዓት ወደ እናንተ ስናደርስ ቆየን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እንግዲህ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን ፎርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌ ያለው በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ደግሞ በድጋሚ የምንገናኝ ነው የሚሆነው መልካም ጊዜ እንዲሆንላችሁ ግን በአክብሮት እመኛለሁ